ዋናው ፖይንት ምን ላይ ነበረ? ጫት ይቅማሉ፣ ጎሮም ሳይ ይመጣል ምናምን፣ ወንዶች ይመጣሉ አልኩ። ወንድማ እንደ ጉድ ይጎርፋል አልከው። እዚህ ቤት መተ ታውቃለህ? አንተ ታውቃለህ፣ እዚህ ቤት መተ ጫት ስንቅም አይተን ታውቃለህ ምን እንደሚል ታውቃለህ? ይቅማሉ። ከዛ የሚመጡት ልጆችም ይቅማሉ። ሰሞኑን በቃ እየተቃመ ነበር በኃይለኛ። ከረመዳን በፊት እየተመጣ ይቃም ነበር። አዳርስ አዳር ይቅማላ፣ ይቅማሉ። ማታ ማታ ማታ ማለት አድሮ ይሄዳሉ፣ አድሩ ይቅማሉ። እኔ እኮ ይቅማሉ፣ ማንም አያምነኝም። አንደኛ ብንቅም የራሳችን ጥርስ፣ የራሳችን ገንዘብ፣ የራሳችን ነው ብንቅም ማለት ነው። ሁለተኛ ደግሞ ጎረምሳ ቢመጣ ባይመጣ፣ እኔ ሚስትህ አይደለም የሚመጡት ቤት አይደለም፣ ቢመጡ እንኳን ነው ማለት አየህ። ሰውየው ደግሞ እኛ ቤት እኔ ከመጣሁ ወላሂ ለአዚም መጥቶ አያውቅም። ይኸው እናቴ ምስክር ማናለም አለ እዚች ጋር ማለት ነው። ማናል መታቃን አይ እኛ ቤት ምን እንደሆነ በመንገድ ያልፋል እንጂ እኛ ቤት አያገባ። ጫት ይቅማሉ አረጁ እንደዚህ አሉ ምናምን። እኔ ያልኩት አለ ሰውየው እኔ ባለፈው ከቪኒያም ጋር ምንድን ነው ያወራችሁት? ምን አወራ ከቪኒያም ጋር ቡና አዛየታ አይ እኛ ቤት ትመጣለህ አይደለም አንተ እኛ ጋር መተህ ታውቃለህ እኔ እዚህ ሁኜ አታውቅም አይደል ምንድን ነው የምታወራው ስለ ማዘር አይደለም እሱ አሁን የጠየቀ ስለ እኔ ነው እየጠየቀ ይሄ ነበረው አንተ ያው ምን ላሳየህ እንደ ቪዲዮ ምን እንዳለ ምን እንዳለ ስለነ ዛህራ ጋድን ለምሱ የጠየቀ ስለ እኛ ቤት ነው የጠየቀ። አትቀላቅል፣ አትቀላቅል። አሁን እኔ ቪዲዮውን አሳያሃለሁ ብለክ ቀርጾክ ምናምን ለቆሃል። ገባክ እ በቃ የሰዎቹ ራራለኝ ታች ቤት እናበጋ ቤ ሰጫት ይቅማሉ ያልከው ነገር እንጂ እኔ ትክክለኛ የተናገርኩት የእነ አባዬ ቤት ንግግር ነው። ስለአንቺ ጉዳይ ምንም ነገር የለም። እግዚአብሔር ይመስገን። የእኛ ቤት ሚስትህ ምናምን እያልክ ነው። ወንዶች ይመጣሉ አልኩ። ወንድማ እንደ ጉድ ይገርፋል አልከው። እዚህ ቤት መጥተህ ታውቃለህ? አንተ ታውቃለህ። እዚህ ቤት መጥተህ ጫት ስንቅም አይተህ ታውቃለህ? ምን እንደሚል ታውቃለህ? ቆይ ወለን ጆት ጠጥቶ ልጆች ጋር እኔ ሁሉ ስለዚህ ቤት ጉዳይ ምን ይለኛል ደግሞ ገንዘብ ሰጥተሽ ምናምን ማስለፍለፍ ትችያለሽ ይለኛል። አረ ቁራን እኔ ሰለብታች ቤት ሰዎች ነው የተናገርኩት። እሱ ማን ነው ታች ቤት ታች ቤት እና በጋዝ ቤት እና ባየጋ እጄ እንጨት እፈልጥላቸዋለሁ ድሮ በጣም እንታወቃለን። በጣም ይወዱኛል። ያስጠጉኛል። አንዳንድ ነገርም በቃ ልብስ ይሰጡኛል ምናምን አ እሱ ዝም ብሎ ስለ ቦታ

ያወራውን እኔ ስለ እነሱና ስለ አጎቴ ቤት እነሱ ቤት እንጨት ስለምፈልጥ አባዬ ቤት ይቅም አሉ አልኩኝ፣ እንጂ የእናንተ ቤት ስለ ማላሰው አንሽ አባዬ ነው። እኔ አባዬ አይደለሁም፣ ዙልፋ ነው የሚለኝ ሲያገኝ እንጂ አባዬ ብሏትም አቅም እና ነገሩን ቅንብር ብር ብር። እኔ ደግሞ እንጨት የሚፈለጥም የለኝም። እንጨት የሚፈለጠው አባዬ ጋ ነው። አንድ ደግሞ ያወራው ወላይታ አልኩኝ። ደግሞ አጎቴ ቤት ነው ወላይታዎች ጣውላ ስለሚያወጡ በብሄር ተነሳንበት። ለምን ብሄር ትነካለ? ሰውየው ወላይታ ነው ወይ? ወላይታስ ቢሆን ሰው አይደለም ወይ ስንለው ሰውዬ ራሱ ፈራ። አረ ስለናንተ አላህ፣ አሁን ነፍሴን ውሰድ እያለ ነበር። አስመለዋለሁ እኔ አስረአን እትን ይምላለል አስመለዋለሁ። ቢኒያምን ማለት ነው። ሰውዬው ሽማግሌ አውጥቼ እኔ አስመለዋለሁ። እኔ እንደዚህ አልተውም ምናምን። ለምን እዚህ እዚህ የተተበተበ ነገር ውስጥ ትገባለህ? በቃ ሰው ተወቅ ተው መተውን ልመድ። መርሳትን ልመድ። አዲስ ሕይወትን መፍጠር ልመድ። መስራትን ልመድ። በጊዜ ተኝቶ በጊዜ መነሳትን ልመድ። ሁልጊዜ ቆሎ እየቆረጠሙ ውሃ እየጠጡ ምናምን ብቻ መኖር እኔ ሆይ ብዬ የተነሳው ቀን የምጥማጥህ ነው የሚጠፋው። ቢኒያም ብንከባበር ይሻላል። እኔ አንተን አሳልፌ ለህግ የማልሰጥበት ምክንያት ማማን እያየሁ ነው። ግን አንድ ቀን መወሰኔ አይቀርም። ታቀኛለህ። እኔ ጥግ ድረስ ስታገስ እናታገስና መጨረሻ ላይ ግን በጣም ነው ማስቀይምህ። ለዛ እረፍ ነው እያልኩ ያለ ምን አለ ደግሞ ገንዘብ አይዲያ ልስጥሽ ገንዘብ ሰጥተሽ ለዚህ ሰውዬ አስለፍልፊው ምናምን ነገር አለ ገና ለገና ፈራ አግኝታታ እናግረዋለች ብሎ እኔ ያወራሁት ስለሌላ ሰው ነው፣ ስለ እናንተ አይደለም አለኝ። ቪዲዮውን አሰማችኋለሁ። ከዛ በፊት ግን እሱ ቻናል ላይ በድብቅ ካሜራ አድርገው ይሄ ሰውዬ እንደሚቀረጽ አያውቅም። ቡና በሚጠጣበት ቦታ ምን ብሎ ሲቀርጸው ነበረ፣ ተመልከቱ። እንግዲህ እዚህ እኔ የራሴን ህይወት ጀምሬያለው። አንተ ማለት የልጄ አባት ነው፣ እኔም የልጅህ እናት ነኝ እንጂ ሚስትህ አይደለሁም። ስለ እኔ ማጣራቱ፣ ማውራቱ፣ እንዲህ ማለቱበት ምክንያት ትንሽ አሞኝ ነው ቤተሰብ እና ባለፈው በጀሚላ ምክንያት ምናምን ሁላችሁንም አስቀይሜያችሁ ነበረ። ለእሷ ይቅርታ ለእናንተ ይቅርታ ማለት ነው። ሲቀጥል ደግሞ ትንሽ እያመመኝ ስለሆነ ሚዲያ ላይ የጠፋሁበት ምክንያትም ያ ነው። አሁን ላይ ያለሁበት ሁኔታ ምናምን የሚያሰራ ሙድ ላይ አይደለም እንጂ እኔ ቢኒያም አፉን እንደከፈተ እኔ እጥፍ እጥፍ እጥፍ እጥፍ አፌን መክፈት ይችላለሁም፣ ግን ያ አይደለም። እኔ እናንተ ኦልሬዲ አሁን ባልና ሚስት አይደለንም። በቃ እኔ የራሴን ህይወት ጀምር ያለው አንተ ማለት የልጄ አባት ነ እኔም የልጅህ እናት ነኝ እንጂ ሚስትህ አይደለሁም። ስለ እኔ ማጣራቱ፣ ማውራቱ፣ እንዲህ ማለቱ ትክክል ነው፣ ውሸት ነው ምናምን ማለቱ ቢቀርብህስ አይሻልም ወይ? ወላሂ ላዚም ነው ምለ እኔ ሆይ ብዬ የተነሳሁኝ ቀን ድምጥማጥህ ነው የሚጠፋው። ቢኒያም ብንከባበር ይሻላል። እኔ አንተን አሳልፌ ለህግ የማልሰጥበት ምክንያት ማማን እያየሁኝ ነው። ግን አንድ ቀን መወሰኔ አይቀርም፣ ታቀኛለህ እኔ ጥግ ድረስ ስታገስ እና ታገስና መጨረሻ ላይ ግን በጣም ነው ማስቀየምህ። ለዛ እረፍ ነው እያልኩ ያለሁት። ምን አደረገ፣ እኔ ሰውየው አሁን ትላንትና የተቀረጸ ቪዲዮ አለ እኔ ጋ ማለት ነው። ሰውየው አግኝቶት ያናገረው ከኛ ሰፈር እንደዚህ ሲያልፍ፣ እናቴ የቱ ጋር አግኝቻት በራችን ነው በር ላይ ወላሂ ነው የምላችሁ፣ አስቤበት አይደለም፣ ተዘጋጅቼ አይደለም። እየተኛሁኝ በነበረበት ቦታ ላይ ይክራም አጫሌ መጣ፣ ነይ ምናምን ነገር ብላ ጠራችኝ። እና እሷ ስትጠራው ፈርቶ ነው ይሁን አላውቅም፣ እምቢ አለ ማለት ነው። ልታፍኑኝ ነው? ለምንድን ነው የምጠሩት? ጠራው ደግሞ ሄጄ አሸንፌው ምናምን ይዥው መጣኝ። ለምን ምን አለ ደግሞ? ገንዘብ አይዲያ ልስጥሽ፣ ገንዘብ ሰጥተሽ ለዚህ ሰውዬ አስለፍልፊው ምናምን ነገር አለ። ገና ለገና ፈራ አግኝታ ተናግረዋለች ብሎ እኔ ያወራሁት ስለሌላ ሰው ነው፣ ስለ እናንተ አይደለም አለኝ። ቪዲዮውን አሰማችኋለሁ። ከዛ በፊት ግን እሱ ቻናል ላይ በድብቅ ካሜራ አድርጎ ይሄ ሰውዬ እንደሚቀረጽ አያውቅም። ቡና በሚጠጣበት ቦታ ምን ብሎ ሲቀርጸው ነበረ፣ ተመልከቱ። እንግዲህ እዚች ጋር ማለት ነው ሚስቴ ብዙ ብዙ ስራ ነበር፣ አባዬ ማለት የእሷ አክስት ቤት ነው ስራ የሚሰራው፣ የእሷ አክስት ቤት ነው። እዚች ጋ አልተደማመጡም። አንደኛ ሰውየው ጤነኛ አይደለም፣ ገባችሁ አይደለ? ከእብድ ጋር እንደዚህ መረጃ ብሎ የሚያቀርብ ደግሞ የሰውን ስም ለማጥፋት የሚጠቀም። የሚሰማው ሲስተም ነው ማለት ነው ይሄ ነገር እኔም ህዝብ ጋር ብታሳጣኝ፣ ማለት ነው እውነቱ አላህ ጋር ግን ስላለ አላህ ሁሉንም ነገር ስለሚያውቅ እኔን አሳልፎ አይሰጠኝም። አንተ ግን በጣም በጣም ደደብ ነህ። በጣም ደደብ ማለት ነው። ዋናው ፖይንት ምን ላይ ነበረ? ጫት ይቅማሉ፣ ጎረምሳ ይመጣል ምናምን። አንደኛ ብንቅም የራሳችን ጥርስ፣ የራሳችን ገንዘብ፣ የራሳችን ነው ብንቅም ማለት ነው። ሁለተኛ ደግሞ ጎረምሳ ቢመጣ ባይመጣ እኔ ሚስትህ አይደለሁም። የሚመጡት ቤትህ አይደለም። ቢመጡ እንኳን ነው የምልህ። አየቅ ሰውየው ደግሞ እኛ ቤት እኔ ከመጣሁ ወላ ለአዚም መጥቶ አያውቅም። ይኸው እናቴ ይመሰገረ ማናለም አለ እዚች ጋር ማለት ነው። ማናል መቶ ያቃል እኛ ቤት ምን እንደሆነ አያውቅም። በመንገድ ያልፋል እንጂ እኛ ቤት አያገባ ቻት ይቀማሉ አረጁ እንደዚህ አሉ ምናምን። እኔ ያልኩት አለ ሰውየው እኔ ያልኩት ስለና አባዬ ቤት ስለና ስለ ራሱ ቤተሰብ ቤት ማለት ነው። ቪዲዮውን አይተኸዋል አይደለ? አዎ አየሁ ማለት ነው ማለት ብያለው። እዚህ ይሄ ሁሉ ብያለው። ግን የሁለት ዙ ሰዎች የዚህ ሰዎችና ስለ ስታች ጉዳይ ታሪክ ነው ነው የዚህ ሰዎች እዚህ ስለ ጎቴ ቤት ሰዎች ወጣቶች ይምጣሉ ቲቪ አሉ ይቅማሉ። አሁን በፊት ልጆቹ ተዳሩ ስለ እኔ ስም ነው የጀመርከው አንተ ስለ ሷ ስለ እኔ እና ቢኒያም ብለክ ነው የጀመርከው። ይቅማሉ ምናምን ያልከው ጉዳይ እዚህ ጣውላ ሰዎች አሉ እዚያ ከነሱ ያገዝኩና የተወሰነ ብር እንሰጣልን ያሉ በመሀል ሄዱ። ወላይታዎች አልኩት። ወላይታ አይደለም ይቅማል። በደንብ ነው የሚቅመው ነው ያልከው። ወላይታዎች ድሮ አይቆሙም ነበረ። ኧረ ዝም በል! እኔ ቪዲዮውን እኮ አይቻሉ። እንደዛ አይደለም ያወራከው። አት ካድ አጫሌ፣ አት ካድ ገባክ። መንገድ ላይ እናቴ ያገኘች መጣ ጠያቁ ቪዲዮ ላይ ቀረጸክ። የኔም ስምን ማጥራት ስላለብኝ፣ አንተ ስለኔ ምንም አይነት መረጃ የለህም። ስለኔ ምንም የምታውቀው ነገር የለም። ስለማያገባ ነገር ዝም ብለህ አታውራ። ዛሬ በዚህ አልፈሀለሁ። ገባህ? ወላሂ፣ በሌላ ጊዜ ግን አንፋታም። እኔና ህግ ፊት ለፊት እንኳን አንተንም እሱንም ያቀርባችሁ እንደምትከሰሱ እኔ ጠንቅቄ አውቀዋለሁ። የማንም የማንንም ስም የማጥፋት መብት የለውም። የዚህኛው ጉዳይ ራሱ አስሚለዋለሁ ብዙ ነገር የዚህ ጉዳይ መሆኑን እንዳናገረኝ ይሄ ራሱ ማለ አስደርግበታለሁ። ይሄን ራሱ ሌላ ተይና፣ ስለዚህ ጉዳይ ማቅ ነገር የለም እኔ በግልቦጭ ጨረሰ ቁጭቁጭ ብሎ ጨረጨረ እንጂ ስለዚህ ጉዳይ እኔ አምስት ሳንቲም በልቤ ውስጥ ጥርጣሬ የለም። ወላይታ ለምን አልክሽ? እና በጋዝ ቤት እዛ እና ባየ ቤት ወላይታ ናቸው ብላል። ቪዲዮ አሳያለሁ እኔ ወላይታዎች እያልኩት እና ማን ናቸው ዜጣው ላይ ማወጡ ሰዎች ታው አሁን አትዋል እስቲ ብለህ ነው የጀመርከው። ሚስት ሚስት አይደለችም፣ አይደለም ልንገረኝ ነው ያልከው። ሙሉ ቪዲዮ አለ እዚህ ጋር ከባክ ስለወላይታዎች። አዳምጠኝ አዳምጠኝ። መጀመሪያ አንተ ያልከው ሚስት ባጋጣሚ ነው። እንደውም የሆነች ልጅ ነበረች እርሶ የገጠሞት ህይወቶ ምናምን ምናምን ያለሽ እዚህ ያሉ ሰዎች ነው። እሱ ራሱ አስቦ አልተናገረም እንጂ ይሄን አልጣውላ አውጥቶ ይሄን አልሽብር ሰጡ። ኧረ ተው አትቀባጥር። አጫለም ወላይታ ናቸው ያልኩት። እኛ እኮ ስለ ዘር ምናምን አሁን ችግር የለብንም። ገባ ወላይታ እያልክ ሀያ አራት ሰዓት ውለህ ብታድር ችግር የለው። ግን ወንዶች ይመጣሉ እዚህ አልክ አንድ። ስለዚህ ቤት የምታውቀው ነገር አለ አንተ ጃፈሬቱን ምን አገባኝ እኔ ስለ ጃፈሬ? ወንድ ይጎርፋል አልክ፣ ይቅማሉ አልክ። እዚህ ዘመዳችን አንተ። አሁን የት እየመጣህ ነበር? የት እዛ ቤት አጋጣሚ ማን ያገኘ ካሁን ማን ያገኘ ካጋጣሚ፣ እናቴ አግኝታ ጠራች። ፈልጌ ካልመጣውም አንደኛ እንድታውቅልኝ ነው የምፈልገው፣ ሁለተኛ ምን አለ እሱ፣ እንደውም አይዲያሊስትሽ ገንዘብ ሰጥተሽ ሰውየውን አስለፍልፊው አለኝ። አንተን እኔ ገንዘብ ሰጥቻለሁ። አሁን እና መለስ ገንዘብ ሰጣው ካሁን አንተ እኔ ምለተን ምለተናገር ምለተን ሶማ ወላይ እኔ ጉዳይ እኔ ሰማይ ምድር ጌታ ይቀማሉ ምናምን ያልከው ስለሌላ ሰው ነው። እሱን አቀነባብሮ የለቀቀው እዚህ ቤት መጥተህ አታውቅም። እኔ እናንተ ተገናኝተን አናውቅም። ላንተ ነው የተናገረው። ዝም ብለህ ስለማገባ ነገር ስለማገባ ነገር ዝም ብለህ አትለፍልፍ። ሰው ተንኮል ነው የሚያስብበት። አሁን እሱ ካሜራ ደቅኖ ሚዲያ ላይ ለቀቀ። አያክ፣ የእኔ ስብ ነው እዛች ጋ የጠፋው ጫት ትቅማለች ይክራ ወንዶች ይጎርፋሉ ምናምን የሚል ወሬ ነው እንዳለ የተወራው ማለት ነው። ለዛ እኔ ደግሞ ራሴን ነፃ ለማውጣት ይህንንም ቪዲዮ እኔ ልለቅልህ ይችላል። አየክ ለዛስ፣ በማያገባ ነገር አትግባ። የወላታዎች ጉዳይ ጠውላ የወጡ ሰዎች ጉዳይ ተናገር። እሱ ቻ ካሉ ልጆች መጥቶ ቡና እየጠጣ ነው፣ ሰዎች ይስቃል። የዛን እኔ ወላይታ ያልኩት እዚያ ጎቴ ጋር ጣውላ ያወጡ ሰዎች አሉ እዛ ያደር ነበር ይ በዛ ወላይታ ጉዳይ ጣውላ ያወጡ ሰዎች ጉዳይ እንጂ ስለዚህ ቦታ ጉዳይ አይደለም። ምናምን ጎረቤት ነን አቃለው ምናምን አለ። ይሄኛው ራሱ ያስለፈለፈኝ አልተውም። እኔ አባ ለማንኛውም አሁንም አሁንም ገንዘብ ሰጥቶ ምናምን ስለኔ ሊያስወራክ ይችላል። አንተ አንተ አሁን ገንዘብ ሰጥቶ ምናምን ነገር ቢያስወራ አሁን

ምን አድርጊ ነው የምትለው? እሱን ያወራው ስለሌላ ሰው ነው። ለአንተ ገለባ አብጣ ቆራርጠህ ምናምን የምታመጣው እንደዚህ አለ ብለህ ነው። ሰውና ሰውን ለምን ታጣላለ? ለምን አርፋ አትቀመጥም? ለምን ህይወትህን አትኖርም? እኔ ህይወቴን እየኖርኩ ነው። ያወራውን እኔ ስለነሱና ስለ አጎቴ ቤት እነሱ ቤት እንጨት ስለምፈልጥ አባዬ ቤት ይቅማሉ አልኩኝ እንጂ የእናንተ ቤት ስለማላነሱ አባዬ ነው። እኔ አባዬ አይደለሁም። ዙልፋን የሚለኝ ሲያገኝ እንጂ አባዬ ብላተ ማቅምና ነገሩን ቅንብርብርብር እኔ ደሞ እንጨት የሚፈለጥም የለኝም። እንጨት የሚፈለጠው አባዬ ጋ ነው። አንድ ደግሞ ያወራው ወላይታ አልኩኝ ደግሞ አጎቴ ቤት ነው ወላይታዎች ጣውላ ስለሚያወጡ በብሄር ተነሳንበት። ለምን ብሄር ትነካለ? ሰውየው ወላይታ ነው ወይ? ወላይታስ ቢሆን ሰው አይደለም ወይ ስንለው፣ ሰውየው ራሱ ፈራ። እኔ ስለ እናንተ አለ። አሁን ነፍሴን ውሰድ እያለ ነበር። አስመለዋለሁ፣ እኔ አስመለዋለሁ፣ ቁርአን እንትን ይዤ እምላለሁ አለ። አስመለዋለሁ፣ ቢኒያም ማለት ነው። ሰውየው ሽማግሌ አውጥቼ እኔ አስመለዋለሁ፣ እኔ እንደዚህ አልተውም ምናምን አለ። ለምን እዚህ እዚህ የተተበተበ ነገር ውስጥ ትገባለህ? በቃ ሰው ተወክ፣ ተው መተው ልመድ፣ መርሳትን ልመድ፣ አዲስ ህይወትን መፍጠር ልመድ፣ መስራትን ልመድ፣ በጊዜ ተኝቶ በጊዜ መነሳትን ልመድ። ሁልጊዜ ቆሎ የቆረጠሙ ውሃ እየጠጡ ምናምን ምናምን ብቻ ምን አንከርን ልመድ፣ መስራትን መውቅን ልመድ። ሁሉ ላይ ስለሰው ማውራት ስለሰው እንደዚህ ስለ ሚኪ እንደዚህ ሆኖ አግሬሽን እንደዚህ ሆኖ እንትና እንደዚህ ሆኖ እንደዚህ እንደዚህ ማንም ከራሱ ላይ ራሱን ማስወገድ አቅቶ። ማንም ማለት ነው በነገራችሁ ላይ ማንም አያቅተውም። ግን ሁሉም ነገር ገደብ አለው። ሁሉም ነገር ገደብ አለው። በቃ ይብቃ፣ እሺ፣ ይብቃ፣ አለቀ። ሆ እኔ ዛሬ አንተ የሰራሃቸውን ቪዲዮዎችን ይዤ ሂጄ እየተጠቀምካቸው ፎቶዎችን ይዤ ሂጄ አንተን በህግ ምናምን ነገር ማሳየት እችላለሁ። በዩቱብ ደረጃ ምናምን አንተን ማስቆም ይችላለሁ። ባለፈው ያየከው ነው ባለፈው ያየከው ነው። እኔ አንተን መክሰስ እችላለሁ በዩቱብም በሀገርም ደረጃ መክሰስ እችላለሁ። መብቷለኝ። አልነካውህም፣ ነክተኸኛል። አልደረስኩብህም፣ ደርሰህብኛል። በቃ እኔ እና አንተ ኒካ ነበረ፣ ባልና ሚስት ነበረ። ኒካችን ወረደ፣ አለቀ። የራሴን ህይወት እየኖርኩ ነው። ተወኝ፣ የኖረበት ተወኝ፣ አለቀ፣ ተወኝ። እሺ ሁሉም ነገር ገደብ አለው ብያለሁ። አቁም እና፣ ለዛሬ የነበረን ቪዲዮ ይሄንን ይመስላል። ከአሁን በኋላ እንሻላህ አለሁኝ። ዱአ አድርጎልኝ ለእኔም ለእናቴም ማለት ነው። ወላይ እያመመን ነው። ብቻ ዱአ አድርጎለኝ፣ ሰላም አላህ እንዲሰጠን ሁላችሁንም ደግሞ ከልብ ከልብ ይቅርታ ማለት ነው። ከይቅርታ በላይ ያለ ቤተሰብ ስንት ጊዜ ጠየቅኳችሁ ይቅርታ። በቃ ኮመንት ላይ ምናምን ነገር አትሳደሩ፣ ፕሎስ በናታችሁ ከሰው ልጅ ስህተት ከብረት ዝገት አይጠፋምና ማለት ነው ይቅርታ።